ጥያቄ አለኝ እንደምትመልሱልኝ ተስፋ እያደረግኩኝ፣ ምራቅ መዋጥ ጾም እንደማፍረስ ይቆጠራሉ? ሰዓት ወይም በቅዳሴ ሰዓት ስለተቸገርኩ ነው፣ እባካችሁ መልሱልኝ። ይብለዋል የጾምን ትርጉም ካለማወቅ ይጀምራል። ጾም ማለት መከልከል ማለት ነው። ምንድን ነው የሚከለከለው? ወደ አፍ የሚገባ ማንኛውም ነገር ማለት ነው። ምራቄት ነው ያለው ሰውነት ውስጥ ነው ያለው ማለት ነው። ሰውነት ውስጥ ያለውን ነገር እንደውም በተቀደሰው ቦታ መትፋት ነው። በተቃራኒ ቤተክርስቲያን የምትከለክለው ምራቅ ጢቅ ማለት ነው። ምራቅ መጥፋት ትከለክላለች ቤተክርስቲያን። ምራቅ አሁን ዋጡም ትፉም አትልም። ሰውነት ውስጥ ነው ያለው እሱ። አንተ አሁን እንድታስበው አይደለም። አሁን ልክ የእኛ ደግሞ ጭንቅላት የሆነ ነገር ካሰብክ፣ በዛ ባሰብከው ሰዓት ያ ነገር ይመጣል። ያ አሁን ችግር የለውም። ዋጡ ካልክ ልክ ምራቁን ሁልጊዜ ይመጣል። ቅዳሴ ሳስቀድስ እንዳለው ማለት ነው። እና የጊልቲነት የኃጢአትነት ስሜት ይሰማዋል ሰው። ይሄ ትምህርት የላትም። ምራቅ በቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ ጢቅ ማለት መጥፋት ክልክል ነው ነው ምትለው፣ ክልክል ነው ማለት ያዘው እያለች ነው አደለ። ስለዚህ አንተ ውስጥ ያለውን ነገር ባዕድ ያልሆነ ከውጭ ያልመጣ ነገርን ጾም ያሸራል ብሎ ማሰብ እንደውም ይሄ ፈሪሳዊነት አስተሳሰብ አለ አንዳንድ ጊዜ ማለት ነው። የፈሪሳዊነት አስተሳሰብ ምን ማለት ነው? የማቴዎስ ወንጌል ምዕራፍ 23 ላይ ቦልድ ሆኖ መታየት፣ ጥቃቅሟን ነገር አግዝፎ ማየት፣ ራስን ከፍ ከፍ ማድረግ፣ ከእግዚአብሔር ሕግና ሥርዓት ውጪ ራስን ማግዘፍ ማለት ነው። አንዳንድ ጊዜ ደግሞ ሥርዓት ላይ ብቻ ትኩረት ማድረግ፣ በቃ ሥርዓቷን እያንዳንዷን ስፈጽማት ነው እግዚአብሔር የሚመረኝ ብሎ ማሰብ። ለምሳሌ ካህኑ ሶስት ስገድ ይለዋል። እንዴት ሶስት ሰላሳ ሶስት ነው እንጂ መስገድ ያለብኝ። አብዝቶ ሲሰግድን የሚድን የሚመስለው ሰው አለ። እሱ በጣም አደገኛ ነው። ስለዚህ እንደዚህ አይነት ነገር የለም እና ከዚህ ጋር በተያዘው ከጾም ጋር ለምሳሌ ጓደኛህ የሆነ ሆቴል ትገቡና እሱ አይጾምም። መብቶ ነው አለመጾም። ልታስገድደው አትችልም። አደለ? ምግብ ሲያዝ እሱ የፍስግ ምግብ ያዛል። እኔ አጠገቡን እንዳትበላ ምናምን። አንዳንድ ሰዎች ይሸተኛል፣ እንደዚህ ያደርገኛል። በጣም ምግብ ቤቱን በሙሉ ሊረብሽ ይችላል። በጣም ከባድ እሱ ይዘዝ። በአንድ ማዕድ ላይ አብራችሁ አትበሉም እንጂ በአንድ ጠረጴዛ ላይ ብትበሉ ምንድነው ከባድነቱ? በእርግጥ መጠንቀቅ አለብህ፣ በጣም ጥንቃቄ ማድረግ አለብህ። እሱ እዚህ ጠረጴዛ ላይ፣ አንተ እዚህ ጠረጴዛ ላይ አንተ ሽሮ እየበላ እሱ እዚህ ጋር ስጋ ቢበላ በጣም ከባድ። የተፈጠረ ነገር በስራ ይሆናል የተገናኘው ከዛ ሰውዬ ጋር፣ ሌላ የሚያገናኝ ነገር አይኖርም ወይ በሆነ ነገር ይሆናል። ግን መብቱ ነው ያን ማድረጎ። ክርስቲያን ነው? አዎ ክርስቲያን ነው። አንቀ አስገድደ ጾም አትለውም። ግንኙነት ላይ ግን ታሰምራለህ አይደል? የራስህን ማለት ነው። ሰውየውን ደግሞ በፍቅር ማምጣትም ስለሚቻል እየበላችሁ እኮ አንተ የጾም ምግብ እየበላ እሱ የፍስግ እየበላ ግን ልትነግሮ ትችላለህ እኮ ምን ይጠቅማል አሁን በልተህ፣ ይህንን ብሎ የሚጠቅምህ፣ በቃ እኔም ስለ ጾሙ ማስረዳት ትችላለህ። እንዲህ ጾም ማድረግ ይቻላል። አሁን ግን ብድግ ብለህ እዛ ጋር ተቀመጥ፣ እኔ ጋር እንዳትነካኝ ምናምን ካልከው በጣም ከባድ ይሄ። በቃ አስተናጋጁን ሁሉ የሚረብሹ ሰዎች አሉ። እንዴት እዚህ ቤት በጾም ነው እንትን ይሰራል? እንዴት ንግድ ቤት እኮ ነው እሱ ነውሁለጋዴ ነው። ሰውየ ይሄን ደግሞ እንደዚህ ጨዋ አይደለም ይሄ ፈሪሳዊነት ነው ሲጀምር ማለት ነው ምራቅ እዚህ ውስጥ ነው እና ሰው አልጨብጥም እንዲሸተኝ አልፈልግም አላይም አይነት ነገር ይሄ በጣም ከባድ ነው። የማቴዎስ ወንጌል ምራፍ ስድስት ላይ ጌታችንና መድኃኒታችን የሱስ ክርስቶስ ሲናገር ስትጾሙ አለ። አሁን መጽሐፍ ቅዱስ ምን ይላሉ? አንዳንድ መምህራን ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ዘሎታል ይላሉ ያስፈልጋል አያስፈልግም ያስፈልጋልምም አያስፈልግምም አላለም። የጀመረው ከፕሮሰሱ ነው። ስትጾሙ ብሎ ነው የጀመረው። እንደሚያስፈልግ አረጋግጦ ስትጾሙ ካለ አለ ማለት ነው። ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉ። መታየት ይፈልጋሉ ማለት ነው። አሁን አጠገብ መጥተው አንድ ሰው ምራቁን ከተፋ ጾመኛ መስሎ መታየት ይፈልግ፣ እየጾመ ነው እንድትለው ይፈልጋል ማለት ነው። ሊታዩ ፊታቸውን ያጠፋሉ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትን ታጠብ። በስውር የሚያይ አባትህ በግልጥ ይከፍላል። ይህ ተሪዮ የለም በጾም ወቅት ማለት ነው። ስለዚህ ምራቅ ሰውነታችን ውስጥ ያለ ነው ዋጥነውም ጠፋነውም ከጾም ጋር የሚገናኝ ምንም ነገር የለውም የሚል ምላሽ ነው ያለኝ ቀዳሜ